እናቴ ስትሞት መጽሐፍ ቅዱስ መሃል አንድ ነገር አገኘው። የሚያምር ቤት ፎቶ፣ አባቷ የሰጧት ቤት ነው። ምን ዋጋ አለው? ወደ መቶ ዓመታት ያስቆጠረውን ቤት አፈረሱት። ታሪክና ትውስታ የሞላውን ቤት አወደሙት፣ ሳያምኑት። እናቴ ስለ ቤቱ የሰማቻቸው ታሪኮች ነግራኛለችም። አያቴ ፊታውራሪ አጥናፍ ሰገድ ወልደ ጊዮርጊስ ነው የገነባው። እናቴ ቤቱን የማደስ ህልም ነበራት። አንድ ቀን ሰዎች መጥተው በታሪካዊ ቤት ውስጥ ይኖሩ የነበሩ ጀግኖች ለሀገር የነበረውን ህልም ለባለቤቱ የነበረውን ፍቅርና ሊያቅፋት ያልቻለው ልጁን ናፍቆት እንዲመለከቱ ቤቱን ለማደስም ተማኝ ነበር። ይህም ቤት አድሰዋለሁ ትልም ነበር። ደርግ እስከሚያስወጣን ድረስ ማለት ነው። እዛ ቤት ነው ያደግኩት። አሁንም ድረስ ሳቄ ሲያስተጋባ ይሰማኛል። በጦርነት በሞት በማጣት ውስጥም ቤተሰቦቻችን ጠብቋ ቆይተውታል። ዛሬ ግን ሁሉም ጠፍቷል። ቤቱን አድሼ ሕልሟን እውን ለማድረግ የሚችለውን ሁሉ ለመሞከር ለእናቴ ቃል ገብቼላትም ነበርም። ፈዲያ ምን ያደርጋል እየየ አላሳካውትም፣ ይላል ባለታሪካችን። ይህን ታምሪክ የማጋራው ፍትህ ለመጠየቅ አይደለም፣ ፍትህ እንደማይመጣ ማውቋለሁ። ይህን የማጋራው ለትውስታ ነው። አያቴ ፊት አውራሪ አጥናፍ ሰገድ ወልደ ጊዮርጊስንና ሌሎች ለኢትዮጵያ የሞቱ ቀደምቶችና ታሪኩን ማቆየት ታለም የነበረችውን እናቴን ለማስታወስ ነው። የቀድሞ ታሪካችን ዋጋ አለው። ጭቅኖቻችን ዋጋ አላቸው። እኛ ያደረጉን ትውስታዎችን ለመጠበቅ መታገል እንዳለብን ለማሳሰብ ነው ይላል ይህ የዛሬው ደጉ ባለታሪካችን። ታዲያ ይህን ጽሁፍም በሚዲየም ድረገጽ ላይ ነው ተለጥፎ ያገኘ ነው። የጸሐፊው አያት ፊት አውራሪ አጥናፍ ሰገድ በፋሽስት ጣሊያን ወረራ ወቅትም በአርበኝነት ሲዋደቁ ነው የተሰዉትም። የአያታቸው አያትም በዓድዋ ጦርነት የተሰውተዋል። ቤቱን የፍቅርና የመስዋዕትነት ተምሳሌት ሲሉ በመጽሐፋቸው የገለጡ ውስጥ እነዚህ ይመስላል። በፋሽስት ወረራ ዘመን ጣሊያኖች ቤቱን መቀመጫ አድርገው ይጠቀሙበትን ነበር። ከድል በኋላ ቤቱ ለቤተሰቡ ተመለሰም። ደርግ ከወረሰው በኋላ ቤቱን ለማስመ ለመመለስ ቤተሰቡ ትልቅ ተጋድሎ አደረገም። የጻፊዋ እናት ያደረጉት ጥረት እንዳልተሳካ ጻፊዋ ገልጸዋል። እናቴ ለ40 ዓመታት ቤቱን ከርቀት ዘውትራ መለከተው ነበር ይላሉ። በአዲስ አበባ በዘመናዊነት ስም ብዙ ታሪካዊ ስፍራዎች እየጠፉ ነው። የቀድሞ ጋር የሚያስተሳስረን አይቴኬ ባህላዊ ዋጋ እያጣ ነው። የከተማችን ነፍስ በእድገት ስም እየከሰመ ነው እያሉ ጽሁፋቸውን ይቀጥላሉ። የዛሬው ባለታሪካችን ብሶት ግን የአንድ ቤተሰብ አባል ብቻም አይደለም። ቢቢሲ ያነጋገራቸው ጉምቱ የቅርስ ታሪክና የኪነ ህንፃ ባለሙያዎች ሀዘናቸው ጥልቅ እንደሆነም ይናገራሉ። አንዳንዶች እየፈሰሰ ውሃ አይታፈስ ሆኖባቸው አስተያየት መስጠት ዋጋ የለውም ይላሉ። እንደ ጻፊዋ ያሉ ደግሞ ቢያንስ እንባችን ባይታበስም አደባባይ ወጥተው ሀዘናቸውን ለማጋራት ሞክረዋል። ይህ ካዛንቺስ የነበረው ቤት የልቤ ፋና አንደኛ ደረጃ ትምህርት ቤት ሆኖ ያገለግል ነበርም። የዘመናት ታሪክ በሰዓታት በምሽት ጨለማ ላይመለስ ወድሟል። ቢቢሲ ያነጋገረቸው የቅርስ ጥበቃ እና የኪነ ህንፃ ባለሙያዎች እንዳሉትም ህንፃው አይፈርስም ተብሎ ከነበረበት ቅርሶች መካከልም ነበር ይላሉ። በኢትዮጵያ ኪነ ህንፃ ላይ የሚያተኩረው የቴሌግራም ገጽ ኢትዮጵያን አርኪቴክችራ ኮንስትራክሽን ኤንድ አርባናይዝም ህንፃው የገለጸው እንዲህ ብሎ ነበርም። የሚያምር ባለ ሁለት ፎቅ ህንፃም አራት ማዕዘን ቅርጽ ያለው ነበርም። በመሬት ወለል ዙሪያ የሚሄድ ክፍትና ዝግ በረንዳ ያለው ሲሆን በመጀመሪያ ፎቅ ላይ ደግሞ የተዘረጋ በረንዳም ነበረው። በሮቹና መስኮቶቹ ከፊት ለፊት ያሉ ወጣ ብሎ የተሰራ ውብ ግንብ ላይ ያሉት ትናንሽ መስኮቶች ጨምሮ እርጾች ነበሩትም። ይህ የግማሽ ባለ ስድስት ጎን ግንብ በተለያዩ ማዕዘኖችም ያጌጠና በፒራሚዳዊ ጉልላት እየተሸፈነ ነበርም። ግድግዳዎቹ ከድንጋይ እየተሰሩም ሲሆን በረንዳዎቹ ግን በእንጨት እየተገነብተዋልም ይላልም። ቤቱ ህንዳዊ መልክ ሲይዝም የቻለበት ምክንያት ቤቱም ህንዳዊ መልክ ሊይዝ የቻለበት ምክንያት በአቅራቢያው የሚገኘው የገብርኤል ቤተ ክርስቲያንና ሌሎችን ጨምሮ እየነደፈው ህንዳዊው ህንፃ ነዳፊ ወሊ ሙሐመድ ህንፃውን እየነደፈው በመሆኑ ነበርም። አፈረሱታሉ አሉ ውቤ ብርሃን ይላሉ። የፊት አውራሪ አጥናፍ ሰገድ ቤት መፍረሱ ለዚህ ዘገባ እንደ መነሻ ሆን እንጂ ባለፉት ዓመታት በአዲስ አበባ በክርስትነት ተመዝግበው የነበሩ እንዲሁም ሌሎች ታሪካዊ ህንፃዎች፣ ቤቶች እና ሰፈሮች እንደዋዛ አፈር ለብሰዋል። ምትካቸው ሰማይ ጠቀስ ፎቆች ሊቆሙ አፈራቸው እየተማሰ ነው። ቀን ከሌት ጥድፊያው ንጠላ ለመዘቅዘቅ ጊዜ አይሰጥም። ቅርስ ናቸው ወይስ ቅርስ አይደሉም የሚለው ውዝግብም ቀጥሏል። ቅርስ ተብለው ከተመዘገቡም በኋላ ቅርስ አይደሉም የተባሉ አሉ በቅርስ ጥበቃና ኪነ ሕንፃ ባለሙያዎች ከመፍረስ እየዳኑም አሉ። ለጊዜው ደኑን ኋላ ላይ የፈረሱትም ይጠቀሳሉ። ለምሳሌ የቀዳማዊ ኃይለሥላሴ ዘመን በጀርመናዊ ፋርማሲስት ኮርት ኤልደንበርግ የተመሰረተው አንበሳ ፋርማሲ በአዲስ አበባ ከመጀመሪያዎቹ የመድኃኒት መደብሮች አንዱ ሲሆን በከፊል ፈረሳ ተጀምሯልም በኢትዮጵያ የኪነ ህንፃ ቅርጽ ጥበቃ ባለሙያዎች እንዲሁም በጀርመን ዲፕሎማቶች ርብርብ በግማሽም ተርፏል። የኢየሩሳሌም መታሰቢያ ድርጅት ህንፃ በሚል የሚታወቀው ገብረወልድ ህንፃ በኮሪደር ልማት ከፈረሱ ቅርሶች አንዱም ነው። ህንፃው በጸሐፊ ትዕዛዝ ገብረወልድ እንግዳ ወርቅ በ1940 አካባቢም እየተገነባና ከመጀመሪያዎቹ የአዲስ አበባ ሰማይ ጠቀስ ፎቆች መካከል አንዱ ነበር። በመስታወት ከተሰሩ የመጀመሪያዎቹ ህንፃዎች አንዱ እንደነበረም ባለሙያዎች ይናገራሉ። አዲስ አበባ ውስጥ በዋናነት ከኮሪደር ልማት ጋር በተያያዘም ከፈረሱ ነባር ከተማዋ ማሳያው ከሆኑ ታሪካዊ ቅርሶች መካከልም ከሚባሉ መካከል የተወሰኑት ታዲያ እስኪ አሁን የፈረሱትን ቅርጾችን እንመልከትም። የአዛለች ጎበና መኖሪያ ቤትም እንደ ኢሮፒያን አቆጣጠር በ1990 የተገነባ ነው። አዛለች ጎበና በኢትዮጵያ የመጀመሪያ ሴት ሚኒስትር ሲሆኑ ቤታቸው በፖላንድና ሩሲያው ባለሙያዎች መገንባቱን ታሪክ ይነግረናል። ይሽ ማሀመድ ሳል አልዛሂር ህንፃ፣ ዋቢ ሸበሌ ሆቴል አጠገብ የሚገኘው ሉምባርዲ የሚባለው የመናዊ እውቁ ነጋዴ ቤትም ሲሆን ህንፃው ከሰማኒያ አምስት ዓመታት በ ላይ የኖረም ነበርም። የሙሴ ናዝሬትና ባንድራድ ሄያና ቤትም መሀል ፒያሳ ይገኝ የነበረው የቀድሞ የእውቁ ነጋዴ መኖሪያ ቤትም የጳውሎስ ኮርዶስ መኖሪያ ቤትም የግሪክ ክነ ህንፃ ስልት ያለውን እንደ ኢሮፓውያን አቆጣጠር በ1934 እየተገነባ ቤትም ነበርም። የሙሴ ሚናስ ከነበርኪያ መኖሪያ ቤትም በመንገድና በህንፃ ግንባታ ስም ጥሩ የነበረው ባለሙያ ራሱ ዲዛይን ያደረገው ቤት ነበርም። አርመናዊው መሐንዲስና የኪነ ባለሙያ በከተማ የመጀመሪያ የሆነውን ጣይቱ ሆቴልን ጨምሮ አሁን አዲስ አበባ ሙዚየም የሆነውን የራስ ብሩ መኖሪያ ቤትንም ሰርቷልም። ሙሴ ሚናስ እንግሊዝም መጣ ሄደ ተመለሰ፣ ጣሊያን መጣ ሄደ ተመለሰ። ሙሴ ሚናስ ቅር ቤት አያፈርስም ተብሎ ተገጥሞለታል። የግራዝማች ጣሰው አሰግድ መኖሪያ ቤትም በአጼ ሚኒሊክ ዘመን የቴክኒክ ባለሙያ የነበረው ሲሆንም፣ ቤታቸው እንደ አውሮፓውያን አቆጣጠር በ1900 በህንዳዊው የኪነ ህንጻ ባለሙያ ወሊ ማህመድ እየተገነባም ነበርም። አብራሪ አጥናፍ ሰገድ መኖሪያ ቤትም እንደ ኢሮፓያን አቆጣጠር በአስራ ዘጠኝ ሀያ የተገነባ መኖሪያ ቤት ነበርም። የሀኪም ወርቅ ነሸቴ መኖሪያ ቤት እንደ ኢሮፓያን አቆጣጠር በአስራ ዘጠኝ ሀያዎቹ የተገነባ ነው። አገር ፍቅር ጀርባ ባንኮ ዲሮማ አካባቢ የነበረ ይህ ህንፃ የኢትዮጵያ የመጀመሪያው ዘመናዊ ዶክተር የሆኑት የሐኪም ወርቅነህ መኖሪያ ቤት እንደነበረም ይነሳል። የግራዝማች ሰዓለ ማርያም መኖሪያ ቤት በጣሊያን ወረራ ወቅት በአስተርጓሚ ይሰሩ ለነበሩት የግራዝማች ሰዓለ ማርያም ቤት እንደ ኤሮፓያን አቆጣጠር በ1900 እየተገነባ ነበርም። ኒኮላስ ታሪካዊ ህንፃ አያሌው ሙዚቃ ቤት በመባል የሚታወቀው ህንፃ በ1900 እንደ ኤሮፓያን አቆጣጠር ገደማ እየተገነባም ሲሆን አሁን ወደ አዷዋ ሙዚየም የተዘዋወረው ጥንታዊው መኮንን ሻክላ ቤት መገኛም ነበርም። እነዚህ ስፍራዎች በአዲስ አበባ የኪነ ህንፃ ታሪክ ስመጥር ከመሆናቸውም ባሻገር የኪነ ህንፃ ቅርጽ ጥበቃና ታሪካዊ ባለሙያዎች የከተማዋ መሰረት ብለው የሚገልጿቸው ናቸው። ቢቢሲ ታዲያ ያነጋገራቸው የኪነ ህንፃ ባለሙያዎችም እንደሚሉትም ፈርሳ በሚካሄድባቸው ታሪካዊ አካባቢዎች ፎቶ ማንሳት ወይም ተንቀሳቃሽ ምክል መቅረጽ እየተከለከለባቸው አጋጣሚዎች ብዙ ናቸው ይላሉ። ይህም ሰነድ እንዳይከናወን እንቅፋትም ሆነዋልም። ምስሎች እንዲሰረዙ በፀጥታ ኃይሎች የተገደዱና ለቀናት እስራት የተዳረጉ ባለሙያዎች እንዳሉ ቢቢሲ ለማወቅ ችሏል። በጉዳዩ ላይ በአደባባይ በመናገርና ቅርሶች እንዲጠበቁ ንቅናቄ በማድረግ የሚታወቁት የኪነ ህንፃ ባለሙያዎች እንዲሁም የታሪክ ምሁራን ጉዳይ ስሱ ሆኗልም በሚልና ሊደርስባቸው የሚችለውን ጫና በመፍራት በይፋ አስተያየት ከመስጠትም ሲቆጠቡ ታይተዋልም። ነዋሪዎችም ስለ ጉዳዩ ሲናገሩ በተስፋ መቁረጥ ውስጥ ሆነው ቢቢሲ ያነጋገራቸው ካዛንቺስ አካባቢ ተወልዳ ያደገችው ነዋሪ ድንገት ለማላውቀው ቦታ ያህል ነው የሚሰማኝ፣ ስትል የሰፈሯን ለውጥ ትገልጸዋለች። ብዙ ትዝታዎች ያሉባቸው አካባቢዎች ድንገት ማጣት ልበኝ ሰብሮታል። ወደ ፒያሳ፣ አራት ኪሎ፣ ስድስት ኪሎ መሄድ በጣም ነው የሚከብደኝ። በወጣትነቴ ቆንጆ ጊዜ ያሳለፍኩባቸው ቦታዎች በልጆቼ ማሳየት እፈልግ ነበር። አሁን ግን የማላውቃት ከተማ ውስጥ እንደምኖር ይሰማኛልም ትላለችም። አዲስ አበባ ከተቆረቆረች 137 ዓመት ደፍናለችም። የትኞቹ አካባቢዎች ታሪካዊ ወይም የቅርጽ መገኛ ልንላቸው እንችላለን የሚለው ስንመለከትም፣ ከሚጠቀሱት መካከል ፒያሳ፣ አራት ኪሎ፣ ካዛንቺስን ማንሳት ይቻላል። ከተማዋ በመዲናነት የሀገሪቱ ማዕከል ስትሆን በአጼ ምኒልክ ግቢ ታላቁ ቤተ መንግስት ዙሪያ የተሰሩ የክፍለ ሀገር አስተዳዳሪዎች የራሳቸው የደጃዝማች አዝማችና ሌሎች መኮንን ቤቶችም በታሪካዊነት ይጠቀሳሉ። አራዳ የንግድ ማዕከል የተገነባበት ጥንታዊ ቅዱስ ጊዮርጊስ ቤተ ክርስቲያንና አካባቢው በአዲስ አበባ ኪነ ህንፃ እንደ አንድ ምዕራፍም ይጠቀሳል። የአዲስ አበባ ኪነ ህንፃ ሌላ አካፋይ የታሪክ ክስተት አምስቱ የጣሊያን አገዛዝ ዓመታት ከ1928 እስከ 1933 ዓ.ም እንዲሁም ከኢትዮጵያ ድል በኋላ ያሉት ዓመታት ናቸው። የዩቢልዩ ቤተመንግስት ቤተ መንግስት መገንባት ከ1950ዎቹ ወዲህ ደግሞ የአፍሪካ አዳራሽ፣ የውጭ ጉዳይ ሚኒስቴርና ማዘጋጃ ቤትን ጨምሮ ሌሎች የአዲስ አበባ መለያ የሆኑ ኪነ ህንፃ ግንባታዎች የከተማ ታሪክ አካል ልንላቸው እንችላለን። በተለይም የህንድ፣ የግሪክና የአርመን ኪነ ህንፃ ስልቶች የሚታዩባቸው ህንፃዎች ከተሰሩበት ግብዓት ስብጥር በአብዛኛው ድንጋይ፣ እንጨትና አፈር ከጣሪያና ኮሪደር ጌጣጌጥ አንጻርም ልዩ ነበሩ። የጣሊያን፣ የጀርመን፣ የፈረንሳይ፣ የዩናይትድ ኪንግደም እና ሌሎች ምዕራባውያን ሀገራት ኪነ ህንጻ ተጽዕኖ፣ እንዲሁም ኤምባሲዎችን መክፈት የውጭ ሀገር ተምረው ወደ አገር ቤት የሚመለሱ ባለሙያዎች ቁጥር መጨመር እና የኪነ ህንጻ ትምህርት ቤት መክፈትም እንደ ምዕራፍ አጥኚዎቹ ይጠቀሳልም ይጠቀሳል። እነዚህ ታሪካዊ ህንጻዎችና ቤቶች የኪነ ህንጻና የምህንድስና ባለሙያዎች አዲስ አበባ ስታይል ብለው እንዲሰይሟቸው ማስገድዳል። ጠቅላይ ሚኒስትር ዶክተር አብይ አህመድም የውጭ ኢንቨስትመንትንና ቱሪዝምን ለመሳብ ከአዲስ አበባ ደህንነትን ማስወገድ አለብን ብለው ዱባይን እንደ ምሳሌ መጥቀሳቸው ይታወሳል። በሌላ አጋጣሚ ማንም ያቦካው ጭቃ ሁሉ ቅርጽ አይደለም ማለታቸው ከቅርጽ ጥበቃና ከኪነ ህንፃ ባለሙያዎች ብቻም ሳይሆን ከነዋሪዎችም ቅሬታ ማስነሳቱ አይዘነጋም። የኢትዮጵያ ቅርስ የሚባሉት ላሊበላና አክሱም ሶሁመርና የሀረር ግንብን የመሳሰሉ ናቸው በማለት ዝም ብሎ የትውስታ ነገሮችን ቅርጽ እያሉ በፍርድ ቤት የምናስተጓጉልበት አካሄድ መቀበልና ማስተናገድ ተገቢ አይደለም፣ ሲሉም ተናግረዋል። ጠቅላይ ሚኒስትሩ በቅርብ በጎንደርና በጅማ ኮሪደር ልማቶች የታደሱትን የጎንደር ቤተመንግስትና ና የአባ ጀፋርን ቤተመንግስትን ጎብኝተዋል። ስለ እድሳታቸው ሲናገሩ የቅርጽ ጥበቃ ያለው ዋጋ በጉልህ ተጠቅሷል። በሌላ በኩል ደግሞ ቅርሶቹና ታሪካዊ ስፍራዎቹ ሲፈርሱም ይስተዋላል። በሁለቱ መካከል ያለው ተቃርኖ ነዋሪዎችና ባለሙያዎች ያነሱታል።